ሰላም ለሁላችሁ ስሜ ምህረት እባላለሁ እና ብዙዎቻችሁ አይታችሁኛል ከክሊፍ እና ስቱዋርት ኔትሽል ጋር በማይድ በቅዱስ ቆርባን ጉዳዮች በቅዱሳት መጻሕፍት በድህነትእና በቀደመችው ቤተ ክርስቲያን ላይ ያደረግሁትን ውይይትና ከምሥራቃዊ ኦርቶዶክሶች ከምሥራቃዊ ኦርቶዶክሶች ከብዙዎቻችሁ ስታቀርቡልኝ የነበረውን ድጋፍ ከልብ ከልብ አደንቃለሁ። የኦርቶዶክስ የሮማ ካቶሊኮች ፕሮቴስታንቶች ሁላችሁም፣ ብዙዎቻችሁ ድጋፋችሁን ልካላችሁኛልና እነዚህ ርዕሶች ምን ያህል አስፈላጊ እንደሆኑ መረዳች ያለሁኝ። ስለዚህ ሁላችሁንም ከልብ ላመሰግናችሁ እወዳለሁ። እናም ይህን ለሌሎች ሰዎችም እንደምታሰራጩ ተስፋ አደርጋለሁኝ እና አንዳንድ ሐሳብ መስጠት እፈልጋለሁኝ። ከክሊፍ ጋር ለመነጋገር ወደ ማይት ሲሄድ ምንም አጀንዳ አልነበረኝ። በእውነቱ ክሊፍ እና ስቱዋርት ሰዎችን ከክህደት ከኤቲዝም ከሌሎች የተለያዩ ሃይማኖቶች በማውጣት ላይ የሚያደርጉትን ጥረት በጣም አደንቃለሁ። ግን ለመናገር የምደፍረው በእኔ እና በስቱዋርት እና በክሊፍ መካከል በዚያ ቪዲዮ ላይ የተነሱት ጉዳዮች ሁለተኛ ደረጃ ጉዳዮች አይደሉም። ስለ ወንጌል፣ ስለ ድኅነት፣ ስለ ክርስቶስና ስለ ክርስትና በአጠቃላይ ያለንን ግንዛቤ በእጅጉ የሚነኩ ጉዳዮች ናቸው። ስለዚህም የወንጌል አገልግሎት ጥሩ ነው፣ ነገር ግን ሰዎችን ወደ እውነት ሙላት መምራት አለ። ሰዎችን ከክህደት ማውጣት ብቻ ሳይሆን ወደ እምነት ፍጹምነት፣ ወደ እውነት ሙላት ማምጣት ነው። ክርስቶስ ራሱ ለሐዋርያቱ አደራ የሰጠው ምክንያቱም ክርስቶስ ራሱ በወንጌል እኔ መንገድ እውነትና ሕይወት ነጆና ታውቃላችሁ። የውይይቱ ዋና ክፍል እኔ በእውነት በእውነቱ ሐሳቤን ለማቅረብ የምፈልገው እኔ ራሴ ምንም እንደማላውቅ ነው። ገደልና አስተዋር ትውላችንም ስህተት አነበርንም በውድሸህ አምስት የተነሳን ተራ ሰዎች ነን። ስለዚህ በራሳችን አተረጓጎም ማመን የለብንም። የማንሳሳት ተርጓሚዎች አይደለን። ስለዚህ በትዕቢት በምክንያታዊነት እና በስሜታዊነት ከመውደቅ ይልቅ በትሕትና የራሳችንን ምርምር ማድረግ አለብን። እናም ይህ እኔ ለሁላችሁም የማቀርበው ልመና ነው። በዚያ ውይይት ላይ ካነሳማቸው ርዕሶች ጋር መታገል ሊሆን ይችላል። ይጎን ወደ ጎን ትተህ ምርምር አድርግ። የጥንቷ ቤተ ክርስቲያን ስለ እነዚህ ጉዳዮች በእርግጥ የምትናገረውን ተመልከት። በሐዋርያቱ ዘመን የነበሩ ሰዎች ምን እንደሆኑ ስለ እነዚህ ጉዳዮች ምን እንደሚሉ ተመልከት እና ወደ ትክክለኛው አቅጣጫ እንዲወስዱ ተስፋ እናደርጋለን። እና እኔና ባልደረባዬ አዳዲህ የብሄረነንግ ብረስ የተባለ ፖድካስት አለን። በዩቲዩብ ኢንስታግራም ላይ ልታገኙን ትችላላችሁ። ሰብስክራይበር እንደምትሰጡን ተስፋ እናደርጋለን። ወደ ቅዱሳት መጽሐፍ ጠልቅ ዘልቆ በመግባት በጣም በጣም ጠቃሚ ጽንሰ ሐሳቦች የምንሰራቸውና ቀደም ሲል የሰራናቸው ብዙ አስደሳች ቪዲዮዎች አሉን። በቅርቡ ተከታታይ አምልኮን ጨርሰናል። ስለዚህ አምልኮ በመጽሐፍ ቅዱስና በቀደመችው ቤተክርስቲያን እንዴት እንደሚሰራ ለማወቅ ጉጉት ካላችሁ ቪዲዮዎቻችንን ይመልከቱ። ሁላችሁንም አመሰግናለሁ። እና በመጨረሻ መጨመር እምፈልገዶ እኔ ኃጢአተኛ አገልጋይ ነኝ። እናም ሁላችሁም እንድትጸልዩልኝ እጠይቃለሁ። ለክርስቶስ በማቀርበው አገልግሎት መንገድ ላይ እንዳልሰናከል ጸልዩልኝና ሁላችሁም ይህንን መልእክት ለጓደኞቻችሁ፣ በአካባቢያችሁ ላሉ፣ ለሥራ ባልደረባዎቹ፣ ለቤተሰባችሁ እንደምታደረሱ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ።